እግዚአብሔር አምላክ ዕርቃናችንን እንዳንሆን ራቁታችንን እንዳንሆን ሰይጣን ገፎ ባዶች አድርጎን ሳለ ራቁታችንን ሆነን ሳለ በደም ተለውሰን ሳለ አይቶ መንገድ ላይ አይቶ አንስቶ በደሙ አጥቦ በመንፈሱ ቀድሶ ይሄንን የከበረ ልብስ የክብር ልብስ እንዳለበሰን መንፈሳዊ ልብስ እንዳለ ከምንለብሳቸው ልብሶች ባሻገር ለብሰን የምንወጣው የምንገባው የምንኖርበት የክብር ልብስ እንዳለ ተነጋግረናል። ይሄ ልብስ ለሁላችንም በነፃ የተሰጠነው፣ ግዙ ቢልም ግዙ ቢልም የምንገዛበት መንገድ የምንከፍለው ነገር ኖሮ ሳይሆን የልብ ረሃብ የልብ መሰጠት የልብ መመለስ እንደሆነ ይሄ ልብስ ደግሞ ምን አይነት መልክ እንዳለው በውስጡ ያለው ጸጋ ምን ምን እንደሆነ ተመልክተናል። አልባሽ እንዳለ ደግሞ ገፋፊ እንዳለ ምን ምን ሊገፈን እንደሚችል እዛው ቤታችን ውስጥ መጥቶ እዛው ሰፈራችን ውስጥ መጥቶ ሳይታወቀን እናገኛለን ብለን ልናጣ እንደምንችል ሊገፉን የሚችሉ ነገሮች ምን እንደሆኑ ቅድም በነበረን ክፍለ ጊዜ ተመልክተናል። ይሄ ልብስ የሚሰጠንን ጥቅም ብዙ መነጋገር ብንችልም ግን ስብስብ አድርገን ሶስት ነገር እናይና እንቋጨዋለን። ይህ ልብስ ጠቃሚ ነው። በህይወታችን ውስጥ ትልቅ ትርፍ፣ ትልቅ ጥቅም ያመጣል። ትልቅ በረከት አለው ይሄ ልብስ። የመጀመሪያው ነገር ይሄ ልብስ እንደ ማንም መሆን ሳያስፈልገን ራሳችንን ሆነን ባለድል እንድንሆን ያደርጋል። ማንንም መሆን ሳያስፈልገን ብዙ ሰዎች ድል ለማግኘት የተሳካላቸው ለመሆን የሆነ ነገር ለመጨበጥ እንደጨበጡት ሰዎች እንደደረሱት ሰዎች መሆን እንዳለባቸው ያስባሉ፣ ይሰቃያሉ። እነሱን ለመሆን እንደሱ ብናገር ነው የሚሆንልኝ፣ እንደሷ ብለብስ ነው የሚሆንልኝ እንደሱ አይነት ነገር ሁኔታ በሆን ነው እንደሱ እሱም ብመስል ነው እንደሷ በሆን ነው እሷ ያገኛቸውን እድል እኔም ማግኘት የምችለው መለማመድ የምችለው በስራ ቢሆን ከሰው ጋር ባለ ግንኙነት ይሁን፣ በቢዝነስ ይሁን፣ በስራ ይሁን፣ በአገልግሎት ይሁን፣ በየትኛውም መንገድ ሰዎች ለድል የሚያበቃቸው ነገር ለድል የበቁ ሰዎች የሚያደርጉትን ነገር በማድረግ እንደሆነ ያስቡና ራሳቸውን ትተው ራሳቸውን ረስተው ራሳቸውን ገለል አድርገው ሌላ ሰው ለመሆን ሲሰቃዩ ሲዳክሩ ይታያል። ይሄ መንፈሳዊ ልብስ ግን እግዚአብሔር የሰጠን ልብስ እንደ ማንም መናገር ሳያስፈልገን እንደ ማንም መራመድ ሳያስፈልገን እንደ ማንም መልበስ ሳያስፈልገን ማንንም ለመምሰል ሳንሰቃይ ራሳችንን ሳንተው ሳንንቅ ሳናናንቅ ሳናጣጥል ራሳችንን ሆነን ከለበስ ነው። ከዚህ ልብስ የተነሳ ድል እንዲሆንልን መቃናት እንዲሆንልን መሳካት እንዲሆንልን የሚያደርግ ልብስ ነው። በአንደኛ ሳሙኤል ምዕራፍ 17 ላይ በህዝበ ክርስቲያኑ ዘንድ በጣም ተወዳጅ የሆነ ደጋግሞ የሚነሳ የሚነገር ታሪክ አለ። በጣም ጣፋጭ ታሪክ ነው። ደግሞ ብዙ ትምህርቶች የታጨቁበት ታሪክ ነው። አሁንም አሁንም መልሰን መልሰን ሄደን የምንታጠቅበት የምንበረታበት ታሪክ ነው ይሄ ታሪክ። የዛ ትንሽ ልጅ በኋላ ንጉስ ሆኗል፣ ትልቅ ሆኖ። ግን ትንሽ ልጅ በነበረ ጊዜ የተፈጸመ ታሪክ ነው። የዳዊት ታሪክ ነው። ዳዊት ወደ ጦር ሜዳ የሄደበት ምክንያት አባቱ ልኮት ነው። አባቱ ለወንድሞችህ እየታገሉ እየተዋጎ ያሉ አሉ እና ስንቅ ይዘህላቸው ሂድ ብሎ የሄደበት ሰዋዊ ምክንያት፣ የሚታየው ምክንያት፣ የሚታወቀው ምክንያት አባቱ የላከውን ምግብ ለወንድሞቹ ለማድረስ ነው። ታዲያ ሌላ አባት አለዋ። እሱ ሌላ አባት አለው። ይህኛው ልብስ እንዳለ ሌላ ልብስ አለ እንዳልነው፣ ምድራዊ አባት እንዳለ የዘላለም አባት አለ። የማይሞት በሞት ተነጥሎ የማይሄድ ለዘላለም የሚኖር በእውነት ቃል አስቦ የወለደን እውነተኛ አባት አለ። እሱ አባቱ ደግሞ ሌላ አጀንዳ ነበረው ወደዛ ሲልከው የሰው በሚመስል መንገድ የሰው በሚመስል አካሄድ እግዚአብሔር ዘላለማዊ አጀንዳውን ይፈጽማል። እና እዛ ሄዶ ለወንድሞቹ ምግብ ለማድረስ ሲሄድ ይመስለኛል። አልተጻፈም፣ ግን ዳዊት እስራኤላውያን እያሳደዱ ድል እያደረጉ ምርኮ እየበዘበዙ ነው ምደርሰው ብሎ የሄደ ይመስለኛል። መሸነፋ ያቅማ የሚያውቀው እግዚአብሔር አሸናፊ ስለሆነ ሲመራውም እያሸነፈ ስለመራው፣ እንዴት ብሎ ስለ ሽንፈት ያስባል? እንዴት ብሎ ስለ ውድቀት ያስባል? እንዴት ብሎ ወደኋላ ስለመመለስ ያስባል? ከሚያውቀው ውጭ ነው። ከተለማመደው ውጭ ነው። ከኖረበት ውጭ ነው። ሕዝቡ ድል እያደረገ ነው፣ ምደርሰው ብሎ ሲደርስ ያየው ነገር አስደነገጠው። እስራኤላውያን ፈርተዋል። አንድ የሆነ ግዙፍ ሰው ብረት ይሁን ሰው ይሁን የማያስታውቅ እዛ ተራራ ላይ ቆሞ ይጮሃል። እሱ ወጥቶ በጮኸ ጊዜ የእሱ ወገኖች የእግዚአብሔር ባሪያዎች ፈርተው ደንግጠው ተንቀጥቅጠው፣ አየህ በጣም የሚረብሸው ጉዳይ ነበረ። ልክ እንደ አንዳንዶቻችሁ ማለት ነው ቤተ ክርስቲያንን ስታዩ የምታውቁትን አምላክ ያነበባችሁትን የተለማመዳችሁትን አይታችሁ የዘመኑን ነገር ደግሞ ውስጥ እንዴት ይሆናል፣ የእግዚአብሔር ቤት እንደዚህ መሆን የለበትም። የእግዚአብሔር ሕዝብ እንደዚህ መሆን የለበትም። ወንጌል እንደዚህ መሆን የለበትም። የእግዚአብሔር ስራ እንዲህ ነው መሆን ያለበት። እንዴት እንደዚህ ሆነ? እንዴት እዚህ ላይ ደረስን? በምን ፍጥነት እዚህ ውስጥ ገባን? ማን አዚም አደረገብን? ብላችሁ እንደምትጮት እንደምትቆጩት እንደዚህ አይነት ነገር ነው የገባበት። ምንድን ነው ምን እየተካሄደ ነው አለ። እንደዚህ እያለ የሆነ ማስታወቂያ ሲነገር ሰማ። ምንድን ነው ከሳኦል ከንጉሶ ይህንን ሰው ለሚመታ ተግዳሮትንም ከእስራኤል ለሚያርቅ ሰው አንደኛ፣ ከግብር ነጻ፣ እሱ ብቻ ሳይሆን ቤተሰቦቹ ሁለተኛ፣ ያላገባ ከሆነ የዛኔ ፈቀድ እንደሆነ አላውቅም። ብቻ ለሁለተኛ ቢሆን ለመጀመሪያም የንጉስ ልጅ ይዳርለታል። አጓጊ አጓጊ የሆኑ ማስታወቂያዎች፣ ቢጠበቅ አንድ ምላሽ የሚሰጥ የለም። ብዙ ወታደሮች አሉ፣ በጣም ብዙ ሰዎች ወጥ አን ሆሆ። የንጉስ ልጅ አገባለሁ ብዬ ይሄ ግዙፍ ሰውዬ ቀንጥሶ ይጣለኝ እንዴ? እሷም በጤናዋ እዛ ትኑር። እኔም እኔም እኖራለሁ። ከጄኔራሎቹ መካከል የለም፣ ከወታደሮቹ መካከል የለም። ከጠፋ ከጠፋ ንጉሱ መውጣት አለበት። ምክንያቱም ሆል ኔሽን የባርነት ማስፈራሪያ፣ ባሪያ ትሆናላችሁ ለእኛ ነው ያለው። አይ ህዝቤ ባሪያ ከሚሆን ማለት አለበት። እሱም ማስታወቂያ ያወጣል እንጂ የለም ሲሰማ ነገራቸው፣ አጠገቡ ላሉት ሰዎች እኔ መተዋለሁ፣ ሄዳችሁ ንገሩታል። እርግጠኛ ነው። የሮጡ ሄዱ፣ በሩጫ ሄደው ይዘውት ዳዊትን ሄደው ተገኝቷል። ሰው ይሄን ሰው ለመግጠም ፈቃደኛ የሆነ ሰው ተገኝቷል አሉት። ደስ ብሎት የት አለ ሲል አለ። እኮ ዛው አላየውም። የእውነት ትንሽ ልጅ ነው ይሄው። ሲሉት እሱ ነው። እኔ እኮ ተገኘ ስትሉኝ የተገኘ መስሎኝ ነበር አይነት አስተያየት አየው። እሱ ነው ወኔ፣ ደስ ይላል፣ ጥሩ ነው በጣም እንደ እንዲህ ሰው በጠፋበት እንደው ባት ገጥሞው እንኳን አለ ማለት ራሱ ብቻውን ይበቃል፣ ሀሳቡ ይበቃል። ግን አትችለውም። አንተማ አትችለውም። አንተ ልትሆን አትችልም። ዳዊት እንደዚህ ተብሎ አለም የተጻፈው ግን ይመስለኛል እንደዚህ ያለው ይመስለኛል። ድዩ ኖሚ ታገኛለን። ከዚህ በፊት እንተዋወቃለን። ኬት እንደምጠው ታውቃለ። እኔ እኮ ኳስ እየተጫወትኩ አለም የነበረው የጀርባ ታሪክን አታውቅም። እንዴህ ዝም ብለ አትችለውም ብለ ሰው ይዘረጠጣል እንዴ? እንደዚህ የሰው ያለፈበትን ሰው ያለውን ሰው ምን እንደሆነ ሳናውቅ እንደው ልጠፍ የምናደርገው ነገር አለ አይደለም? አታውቀኝም። ማወቅ ከፈለክ እኔ አባቴ በጎች አሉትና የአባቴን በጎች እንደጠብቅ ኃላፊነት የተሰጠ ለእኔ ነው። ጫካ ውስጥ ማንም በሌለበት የአባቴን በጎች ጠብቅ ነበር። ስጠብቅ ድብ ይመጣ ነበር፣ ጅብ ይመጣ ነበር፣ አንበሳ ይመጣ ነበር፣ የአንበሳ ደቦል ይመጣ ነበር። ምን እንደሚፈጠር ታውቃለህ? እንደዛ ሲመጣ እኔ ከምጠብቀው በግ ውስጥ ነጥቆ ሲሄድ ዝም አልለው፣ እከተለዋለሁ፣ ሮጬ ደርስበታለው፣ ይደርስበታል ይዘውና እመታዋለሁ በአፉ የያዘውን ነገር ሳይውጥ አስጥለዋለሁ፣ እመታዋለሁ። ከዛ ስመታው ደግሞ ይበሳጭና ያ ድብ እሱን ትቶ እኔ ላይ በተነሳብኝም ጊዜ የሚላም ደባቸ፣ አንዳንድ ሰዎች ሲተረጉሙት ሲመጣብኝ አይነት ነገር በቃ ንዴቴ ሲመጣ ሲነሳብኝ አድርገው ነው፣ ግን አይደለም። እኔ ላይ ይነሳል ነው እሱን ትቶ ለመሪዎቻችሁ እና ለእረኞቻችሁ በጣም መጸለይ ያለባችሁ አንድ ሰው ሲያስጥሉ፣ ከጋኔን ሲያስጥሉ፣ ከዲፕሬሽን ሲያስጥሉ፣ ከበሽታ ሲያስጥሉ፣ ከሆነ ነገር ሲያስጥሉ እነሱ ላይ ይነሳል። ዞሮ ቤታቸው ይጠብቃቸዋል። በሆነ ነገር ይመጣባቸው ይነሳል። የሚያስጥል አይወድም፣ እና እሱን ሳስጥለው እኔ ላይ ይነሳብኛል እኔ ላይ ሲነሳብኝ እኔ ደግሞ እመታዋለሁ። እግዚአብሔር ከኔ ጋር ነው እና እኔ እኔ በጣም ጎበዝ ነኝ፣ ኃይለኛ ነኝ ሳይሆን ያለው ንግግሩን ስትሰሙት ማለት ነው። ከድብና ከአንበሳ ከጅብ አፍ ምን ያደረገኝ እኔ አይደለሁም ራሴን በራሴ ያዳንኩት ከሱ ጋር ስታገል የሚያስጥለኝ የሚዋጋልኝ፣ ከፊት የሚወጣ የሚመታልኝ፣ የሚወጋልኝ አለ። ሀሌሉያ! ያስጥለኝ ነበር። አይቸዋለሁ፣ ተለማምጄዋለሁ። ብቻዬን አባቴ የለም፣ ወንድሞቼ የሉም፣ ጓደኛ የለም፣ ዘመድ የለም፣ ያስጥል የለም፣ መንግስት የለም፣ ወታደር የለም፣ ምን የለም፣ እኔና ድቡ ብቻ። ሲያስጥለኝ አይቸዋል ከነዛ ያስጣለኝ፣ ከዚህም ያስጥለኛል፣ ያስጥለኛል። ሳውል አልገባውም፣ አልገባውም፣ አልገባውም። መንፈሳዊ ነገር እኮ ዝም ብሎ አይገባም። እሺ፣ ይሁን ይሁን፣ ግን እንደው እንዳይመታ እንደው እስኪ ቆይና እስኪ ብሎ የራሱን የጦር ልብስ አለበሰው። አልገባውም ያለው ነገር እኮ አልገባው። መንፈሳዊ ነገር እኮ ዝም ብሎ አይገባም እኮ እንደው እግዚአብሔር ልባችንን አይናችንን ይክፈተው እንጂ ሲናገረን ስናነበው ሲመጣልን እንጂ፣ እንዲህ ዝም ብሎ በአእምሮ እኮ አይገባም። ይሄ ሁሉ ምስክርነት ነግሮት እግዚአብሔር ወርዶ፣ ይሄ ትንሽ ልጅ አንበሳ መጥተው ምናምን ሲል ፊልም፣ ሙቪ፣ ታሪክ የሚነግረው መሰለው አልገባውም። እና አሁንም ቢሆን እግዚአብሔር ያስጥልሃል ሳይሆን፣ እስኪ ይህንን ብትለብስ የእኔን ልብስ ብሎ በልብሱ እንዲታመን ልብሱን ሰጠው ይላል። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ አንደኛ ሳሙኤል 17 ቁጥር 38 በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ ገናም አልፈተነውም፣ እና መሄድ ሞከረ። ዳዊትም ሳኦልን ይቅርብኛል፣ ይህ ነገር አልፈተንኩትም እና እንዲህ ብዬ መሄድ አልችልም። ዳዊትም አወለቀ፣ ተገላገለ። እንደ ሰው ማውራት፣ እንደ ሰው መራመድ፣ እንደ ሰው መልበስ፣ እንደ ሰው ወደዚህ፣ እንደ ሰው ወደዛ፣ ስቃይ ሆኖበት ነበር። አወለቅ አሁን አንዳንድ ሰው ያወልቃል። እንቅልፉ ይጣፍጣል፣ ኑሮ ይጣፍጣል። እንደ ሌላው ሰው ለመሆን ያለው ስቃይ ሁሉ ይራገፋል፣ ያወልቀል። እንደ ማንም መሆን አያስፈልጋችሁም። ማንንም ልብስ መልበስ አያስፈልጋችሁም። እንደ ማንም መናገር አያስፈልጋችሁ። እግዚአብሔር የሰጣችሁ ልብስ ይበቃል። ልብስ አለኝ አለ። አያችሁ። ድል ለማግኘት የምናደርጋቸው ብዙ ነገሮች አይደሉም ለውጥ የሚያመጡት። ኢትስ ኖት ስታይል፣ ኢትስ ስፒሪት። አይኖቻችሁንና ልቦቻችሁን ውጤት ከማያመጡ ነገሮች ላይ አንሱ። ቴክኒካል ሜካኒካል በሆነ ነገር አይደለም የእግዚአብሔር አብሮነት እሱ ነው ለውጥ የሚያመጣው። አስቴር እኮ ሌላ ነገር እኳ አላስፈለጋት። ትዚህ ላቸኋል አስጢንም እምቢ አለች። ከዛ በኋላ በእሷ ምትክ አስቴር አስጢን ብትጠፋ አስቴር አለች እንደሚባለው ከቆነጃጀት መካከል ሊመረጥ ለንጉሡ ሚስት ኮስሞቲክስ አለ የተባለ ምግብ ሚኳኳሉትን ምንም መጠየቅ ይችላሉ። የፈለጋችሁትን ብቻ አእምራችሁ በንጉሱ ፊት ቀረቡ። ማሸነፍ እንግዲህ የእናንተ ነው። ይጠይቃሉ አልኳችሁ። ተራቸው ሲደርስ የአንቺ ተራ ነው ሲባል እኔ አላውቃቸውም። እንግዲህ አሁን ያሉት ይሄኛው ይምጣልኝ ትላለች፣ ያኛው ይምጣልኝ፣ እንደዚህ አይነት ኖ ይሄኛውን፣ ይሄ ይቀር፣ በቃ ሌላ ይምጣልኝ፣ እንደዚህ አይነቱ ይምጣልኝ፣ እንደዚህ አይነቱ ይምጣልኝ። ሁሉም ተራቸው ሲደርስ አስቴርስ፣ እንደዚህ ይላል መጽሐፉ። የንጉሱ ጃንደረባ ኖርማል፣ ለሁሉም ቤዚክ የሆነ ነገር ይሰጣል። ከሚሰጠው ሌላ አንድም ነገር አልጠየቀችውም ይላል። ሳሙና ሳሙና፣ ግድ ነው ሳሙና። ለሁሉም ይሰጣል። መታጠብ ስላለባት ሳሙና ተቀብላለች። ሌላ ነገር አልተቀበለችም ሚል እንደዚህም፣ ጣልኝ በዚህ ሁንልኝ አላለችም። ራሷን ሆነች፣ ራሷን ሆነች። ተራዋ ሲደርስ ስትገባ፣ ታውቃላችሁ፣ ምንድን ነው በዚህ ውድድር እሽቅድምድም በበዛበት ዓለም ውስጥ የሚያስቀድም ከፊት የሚያደርግ ሞገስ የሚሆነ የእግዚአብሔር እጅ ነው። የእግዚአብሔር ልብስ ነው። አንድ ጊዜ የሆነ ፕሮግራም ላይ ፓስተር ዮንጊ ቾ ታውቋቸዋላችሁ አሁን ወደ ጌታ ሄደዋል ሲናገሩ ካፋቸውን የሰማሁት እሳቸው ለአገልግሎት የተነሱበት ጊዜ ላይ አንድ ሌላ ሰው ደግሞ አሜሪካ ተነስቶ ነበር ያን ጊዜ ያገለግል ነበር ቢሊግራም ቢሊግራምም አሁን ወደ ጌታ ሄደዋል አሁን በዚህ ምድር ላይ የሉ እና ፓስተርቹ እንደዚህ ያሉ ቢሊግራምን ሳየው አሉ ጣም ይሰብካል፣ ጣም ይሰብካል፣ አስደማሚ ሰባኪ ነው። እና በቃ እኔ እንደሱ ነው መሰብከው አልኩኝ። እንደሱ ነው መሰብከው የሚዋጣልኝ፣ ብዙ ህዝብ ወደ ጌታ የሚመጣው እንደዚህ ሰውዬ ከሰበኩኝ ብዙ ሰው ይድናል እዛ። ይህንን ከወሰንኩኝ በኋላ የመጀመሪያ እሁድ ሄጄ እሳቸው ፓስተርቹ በጣም ሶፍት ስፒከር ናቸው፣ በጣም ቀስ ብለው ነው የሚናገሩት። እዛ አካባቢ ያሉ ሰዎች ቢሊግራም በጣም ለስታዲየም ላይ ነው እንደ ቢሊግራም መጮህ ጀመርኩኝ አሉ። ስጮ ስጮ ሰብኬ ስጨርስ ራበኝ፣ ራበኝ፣ ረሃብ ለቀቀብኝ። ምንም ያገኘው ትርፍ የለም ከረሃብ ውጭ ያሉ ደከመኝ፣ ራበኝ። በዚህ ሁኔታ አያዋጣም መቀጠላቸው ግን ነገሩን ያስተወኝ ግን እግዚአብሔር ተናገረኝ አሉ። ምን ብለው? እኔ ኮ ቢሊ ግርሃም አለኝ ሌላ ቢሊ ግርሃም አልፈልግም። እኔ የምፈልገው ቾ ነው የምፈልገው። አሁን እግዚአብሔር የሚፈልገው አንተን ነው አንቺን ነው አንተን ነው በአንተ ውስጥ ያለውን ነው የሰጠህን ነው ያስቀመጠብህን ነው የሚሰራብህን ነው። አንተን መስማት ይፈልጋል። አንተን ማየት ይፈልጋል አንተን መጠቀም ይፈልጋል። ይሄ እግዚአብሔር የሚሰጠን ልብስ እንደ ዳዊት የሌላውን ሌላውን የምንመስልበትን አውልቀን በራሳችን ማንነት ባለድሎች እንድንሆን የሚያደርግ ነው። ሁለተኛ ይሄ የእግዚአብሔር ልብስ የሚሰጠን ጥቅም በስለ ክርስቶስ በሚመጣ መከራ ውስጥ ስደት ውስጥ መገፋት ውስጥ ከየትኛውም አቅጣጫ ከየትኛውም ከቅርብም ከሩቅም በሚመጣ ስደት ውስጥ እንድንጸና ያደርገናል። ድንጸና ያደርጋል። ጽናት ይሰጣል፣ ብርታት ይሰጣል ይሄ ልብስ። ብዙ ጊዜ አንድ የማይነሳ ወጣት ልጅ አለ፣ ጎበዝ ልጅ። ልክ እንደ ትናንት ጌታ ኢየሱስ ክርስቶስ በተያያዘበት በተሰቀለበት ቀን ላይ የሆነ ታስታውሱት እንደሆነ አላውቅም። ማርቆስ ብቻ ነው ስለ እሱ የጻፈው። በማርቆስ ምዕራፍ 14 ላይ ከቁጥር 50 እስከ 52 ላይ ኢየሱስ በተያዘበት ጊዜ የእሱ ተከታዮች በሚፈልጉበት በሚታሰሩበት ልክ እንደሱ ሊሆኑ በሚፈልጉበት ሰዓት ላይ ልክ ኢየሱስ ክርስቶስ ሲያዝ እንደዚህ ሆነ። ሁሉም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ራቁቱን ሸሸ፣ እርቃኑን እየሮጠ ሄደ። ሳስቦ ሳስቦ እንደ ነገሩን የለበሰው ልብሱ እንዲሁ ገና ሲይዙት የሚወልቅ ከዛ እርቃኑን የሚሮጥ ሰው እንዲሁ ዝም ብሎ ደረብ ነገር ነው ያደረገው፣ ደረብ ነገር። በስደት ውስጥ የሚያጸና መንፈሳዊ ልብስ አለ። እነዛ ሶስቱ ወጣቶች አናንያ፣ ሚሳኤል እና አዛሪያ፣ ሲድራቅ፣ ሚሳቅ አብድናጎ ብለው ስም ያወጡላቸው ማለት ሰናፊላቸው፣ ቀሚሳቸው እሳቱ አልነካውም አለ። የማይቃጠል ልብስ፣ እሳት የማያቃጥለው ልብስ እነሱን የወረወሯቸው ሰዎች ገና ወላፈኑ አቃጥሎ ጨርሷቸዋል። ልብሳቸውንም አቃጥሎታል። እነሱ ግን በዛ ስደት በዛ ተቃውሞ ስገዱ በተባሉበት በዛ ሰዓት የሚያጸናቸው የሚያበረታቸው በዛ ውስጥ በሰንጥቀው እንዲያልፉ በድል እንዲያልፉ የሚያደርጋቸው መንፈሳዊ ልብስ ነበራቸው። መንፈሳዊ ልብስ ነበራቸው የለበሱት የሚገርማቸው የታሰሩበት ገመድ ተቃጥሏል። ወታደሮቹ ናቸው እነሱን ያሰሩት። ከነሱ የመጣውት ሲቃጠል የነሱ ግን አልተቃጠለም ነበር። ይሄ መንፈሳዊ ልብስ ለብሰነው ስንኖር በተቃውሞ ፊት ክርስቶስን በሚጠሉ ፊት በየትኛውም አይነት መገፋት፣ መገለል፣ መሰደድ ውስጥ ጽናት እንዲኖረን ብርቶች እንድንሆን ስፍራችንን እንዳንለቅ ያደርጋል። የመጨረሻው ይሄ ልብስ የሚሰጠን ጥቅም ምንድን ነው? ለጌታችን ለኢየሱስ ክርስቶስ ዳግም ምጽአት ያዘጋጀናል። አሁን እህታችን ባቀረበችው ስነ ግጥም ላይ እንደሰማነው ጌታ ኢየሱስ ክርስቶስ ይመጣል ይመጣል የመጀመሪያው ምጽአቱ ይመጣል። ይወለዳል ሕፃን ይወለዳል። ሕፃን ልጅ ተወልዶልናል ወንድ ልጅም ተሰጥቶናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አማኑኤል ትለዋለች፣ ድንግል ትጸንሳለች። ይመጣል፣ መሲህ ይመጣል፣ መስፍን አንቺ ቤተልሔም ከከተሞች ሁሉ ያነስሽ አትባይም ህዝቤን የሚገዛ መስፍን ከአንቺ ይወጣል ተብሎ ብዙ ትንቢት ተነግሮ ተነግሮ ዘመኑን ጠብቆ እንደመጣ ስጋ ለብሶ። ስለ ዳግም ምጽአቱም ደግሞ በጣም ብዙ ትንቢቶች አሉ፣ ተነግረዋል። ልክ የበፊቱ እንደተፈጸመ ሁለተኛውም ይፈጸማል። ኢየሱስ ክርስቶስ ይመጣል። ሁሉም ያልፋል፣ የሚያስደስተውም ያልፋል፣ የሚያሳዝነውም ያልፋል አገራት የሚመኩባቸው ነገሮች ሁሉ ያልፋል። የሚመኩበት ቴክኖሎጂ፣ የአረብ ሀገራት የሚመኩበት የከርሰ ምድር ጋዝ ነዳጅ፣ የተለያዩ ሀገሮች የሚመኩባቸው ማዕድኖች ያልፋል። ይሄ ምድር ተቃጥሎ ያልፋል። ጊዜያዊ የሆነ ዓለም ላይ ነው የምንኖረው። ይሄንን በአእምሯችን በልባችን ጥግ ላይ ይዘን ነው የምንኖረው እንደ ሐዋርያው ጳውሎስ ሐዋርያው ጳውሎስ ሁል ጊዜ ከፊቱ ከአይኑ ከአእምሮ ማጠፋ ቀን አለች። በዛ ቀን ይላል፣ ደጋግሞ ነው የሚለው። አንዳንዱ በወርቅ ይገነባል፣ አንዳንዱ በአገዳ ይገነባል፣ አንዳንዱ በሳሪ ይገነባል። ያ ቀን ግን ይገልጠዋል ይላል። እኔ በሰውና በእግዚአብሔር ፊት በጎ ሕሊና እንዲኖረኝ በየተቻለኝን ነገር አደርጋለሁ፣ ተጋለሁ። ለምን አንድ ቀን አለ፣ በዚያ ቀን ይላል ሃይማኖቴን ጠብቅ ያለው ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ። በዛ ቀን እሱ ራሱ ይሸልመኛል። የሆነ ቀን አለ፣ ልብ ውስጥ የማይጠፋ ቀን። የሰርጉ ቀን አይደለም፣ የምርቃቱ ቀን አይደለም፣ የልደቱ ቀን አይደለም። አንድ ቀን አለ። ኢየሱስ ክርስቶስ ይመጣል ኢየሱስ ክርስቶስ ይመጣል። ይሄ የለበስነው ልብስ ለዛ ጊዜ ያዘጋጀናል። ሉቃስ ምዕራፍ 12 ቁጥር 35 ላይ እንደዚህ ይላል። ሉቃስ 12 35፣ ወገባችሁ የታጠቀ መብራታችሁም የበራ ይሁን። ወገባችሁ የታጠቀ የሚለውን ሌሎቹን ትርጉሞች አይቻችኋለሁ፣ ምን ማለት እንደሆነ። መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዋን ናቸው። ቢ ድረስድ ሬዲ ፎር ሰርቪስ እንድ ኪፕ ዩር ላምስ በርኒንግ ቢ ድረስድ፣ ልበሱ እንደምን ምሰሉ ይላቸዋል። ወደ ሰርግ ሄዶ እንደሚመለስ ካሁን ካሁን ይመጣል፣ ካሁን ካሁን ይመጣል፣ ካሁን ካሁን ይመጣል ይመጣል። ዝግጁ ያደርገናል ለምጽዓቱ አምላካችን ይመለሳል። በፍጹም የሚያሳዝን ነገር ሊገጥማችሁ ይችላል፣ ልባችሁ ስብር ውድቅ እንክት እንዳይል፣ እሱም ያልፋል። የሆነ የሚያስደስት ነገር ገጥሟችሁ ፈንጥዛችሁ ከእግዚአብሔር ሐሳብ ምንጭቅ አድርጎ እንዳያወጣችሁ እሱም ያልፋል። ሰማይም ያልፋል፣ ምድርም ያልፋል። የዚህ ምድር ነገር ያልፋል። ኢየሱስ ክርስቶስ ይመጣል።